ስሚያ አብያው ወርቅዬ ይባላል። የመጣውት ከአምስተኛ ክፍል ነው። አማቀርላችሁ ግጥ ነው። የግጥሜ ርዕስ ሀገሬ። አንቺ ቤት ተቀምጦ ሌላ እየናፈቀ ህዝብሽ ቀስ በቀስ ተሰዶ አለቀ። ታሪክሽ አጥላልቶ ሌላ እያደመቀ እድገትሽ ቀስ በቀስ ስራቀ። ልታሳድጊው ብለሽ ይሁን ያኔ ብሌን አደግ ሲል ጀመረ ለአሜሪካ ቅኔ። አንቺ ቤት ተቀምጦ በአሳብ ባህር ማዶ ፓስፖርት ሳያወጣ ህዝቡ አለቀ ተፈዶ። አስር ወልደሽ ብታሳድጊ፣ ግማሹ ስደተኛ፣ ግማሹ ተዋጊ። ስላዳምጣችሁ ሰከረ። ሞራል ሞራል ያስፈልጋታል። እባክዎቻቸው አጨብጭቡ። ማይ ኔም ኢዝ በፍቅር አውላቸው። አይ ካም ፍሮም ግሬድ ሲክስ። ለት ሚ ቴል ዩ አባውት ዘ ፍላግ ኦፍ ኢትዮጵያ።

ኢትዮጵያ ቴንክ ዩ ፎር ጊቪንግ ሚ ዚስ ቻንስ። በጸሎት ታመነ ይባላል። የመጣሁት ከአራተኛ ኤ ክፍል ነው። አሁን ማቀርብላችሁ ግጥሜ ርዕስ ኢትዮጵያዊ ነኝ፣ ኑሮ ቢገፋኝ የማልወድቅለት እንደ አክሱም ድንጋይ እንደ ሩሃ አለት፣ የጊዜ ሞገድ ያላደቀቀኝ፣ የመከራ ድፍ ያልነቀነቀኝ፣ ለሙሾ ሲያጭኝ ቅኔ የምቀኝ፣ በግራ ሲሉኝ የምገኝ በቀኝ። ኢትዮጵያዊ ነኝ፣ ከዋርካ ባጥር ከሙንባይ ተልቄ፣ ከፀሐይ ባንስም ከኩራዝ ልቄ፣ ተምድረ በዳ ጅረት አፍልቄ፣ ጥሜን የምቆርጥ በፊን ጠልቄ። ኢትዮጵያዊ ነኝ፣ ግትር ጠላቴን ባጭር አንካሴ፣ እራስ ምታቴን በዳ ማከሴ፣ ነቅዬ ምጥል ነገር በነገር የማብጠለጥል፣ ለወላጆቼ አደ ምነቅል በጠላቴ ፊት በማበቀል ልክ እንደዋለ ተራራ መራ ልክ እንዳሞራ በረንዶ ቁረጥ። ኢትዮጵያ ነኝ ስለ አዳመጣችሁኝ አመሰግናለሁ። ጣፋጭ ልጆች ለቃል ፕሮዳክሽን አንድ ሞራል ተሰጥቷል። እስቲ ወደ ሷ መራ አለ ፕሮ ጌሙ ምንድነው? እንዴት ነው ጨዋታው? ማን ነው የሚሸለመው የሚለውን ከሷ ታደምጣላችሁ። ግጥሙን አዳዳችሁት? እሺ መረበሽ አይቻልም በጭራሽ። ያለዛ ተማሪ አልመርጠም ማለት ነው። አሁን የሚኖረን ጌም ጥያቄና መልስ ነው የሚሆነው ማለት ነው ጥያቄና መልሱ የሚሆነው ደግሞ ስለ ኢትዮጵያ እንዲሁም ደግሞ ስለ ሀገራችን ባንዲራ ሊሆን ይችላል ማለት ነው ከዚህ እስቲ አንድ ተማሪ እያው ማይል እጁን ብቻ ነው

ሴት እሷ ብቻ ስለሆነች ከእሷ እንጀምራለን ማለት ነው አለች። እሺ በቃ ዘጥታ የመጀመሪያው ጥያቄ የሚሆነው የኢትዮጵያ ባንዲራ ስንት ቀለማት አሉት? እሺ የኢትዮጵያ ባንዲራ ቀለማቸው ምን ምንድን ናቸው? አረንጓዴ፣ ቢጫ ቀይ። አረንጓዴ፣ ቢጫ ቀይ። ልክ ነው? አዎ አይደለም ያለው ትክክል ነው አረንጓዴ ቢጫ ቀይ መሀሉ ላይ ኮከብ አለው ማለት ነው እንቀጥል የኢትዮጵያ ባንዲራ ቀለማቶቹ ትርጉማቸው ምን ምንድን ነው ቆይ ቆይ ቆይ ቆይ እሱ ይመልስ እሱን ነው የታየኩት እሺ ከእናንተም ይመልሳለን። አረንጓዴው የኢትዮጵያን ልምላሜ ነው። ቢጫው ደግሞ ሰላም ነው። ቀዩ ደግሞ በአድዋ ጊዜ ያፈሱት ደም አንቋ ነው። ልጄ የሁለንተናሽ መስታወት ሲከፋሽ ትሸሸግበት ሲደላሽ ትኳኳይበት እሱ ነው ሀገር የኔ ልጅ አያት ቅድመ አያትሽ ሰላም ሲሆን ከወልቅጤ አድማስ ማዶ ሸቅጦ ሲያቀና ወረቱን ለኔና ላንቺ መኖሪያ ሲያቀና ቀየና ቤቱን፣ ሀገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞ ከትግሬው፣ ከአፋሩ፣ ከወላይታው ከሁሉም የኢትዮጵያ ልጆች አጥንቱን እየማገረ ሀገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ ሲያቆይልለኛ በጉራገኛ የማትገልጪው በጎጥ የማትገድቢው ስንት ታሪክ አለ መሰረሽ እና የኔ ልጅ፣ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ። ከወልቂጤ አድማስ ማዶ ለተሳሰረ ታሪክሽ፣ ከወልቂጤ አድማስ ማዶ ለተወጠነው እድገትሽ። እና ልብ በይ ልጄ፣ ሀገር ማለት ቋንቋ ነው። በአንደበት አይናገሩት፣ በጆሮ አያዳምጡት። ከሁሉም በላይ ልጄ ተፈጥሮ ከቸረው በረከት የላቡን ፍሬ የሚበራ ሀገር ማለት ወገን ነው። ለእኔ የምትዩ ከለላ ትመኪበት ጥሪት ትደምቅበት ብርሃንሽ የሰበናሽ ግማሽ ውል ወገን ነው። ማህተምሽ ዜጋ ነው ልጄ። ሀገርሽ መሬትማ የኔ ልጅ በእምነትሽና ዕውቀትሽ ከልለሽ ካላበጀሽው ለዕድገትሽ ውጥን ካልሆነ ለተስፋሽ ካልተመገብሽው መሬትማ ባዳ ነው። ላለማው የሚለማ ለተስማማው የሚስማማ፣ ጅረቱን ግድ የለውም ቦይ ለማሰለት ይፈሳል፣ ተራራውም ደንቆሮ ነው ለቦረቦረው ይበሳል። መሬቱ አይደለም የኔ ልጅ እድርተኛ ነው ሀገርሽ። ስትቸገሪ ታድጎ ስትታመሚ አስታሞ ስትሞቺ አፈር ሚያለብስሽ ሀገር ማለት የኔ ልጅ በእጅሽ ያለ ብሉ ጽጌ ሰው ነው ልጄ ሀገርሽ፣ ሀገርሽ ወገን ነው ልጄ ሀገርሽ እና የኔ ልጅ ሀገር ረቂቅ ነው ቃሉ። ሰንደቅ ጥበብ ነው ቃሉ። ሀገር ውስብስብ ነው ብሉ ዶክተር በድሉ ዋቅጭራ ነ የጻፈው ሀገር ማለት የኔ ልጅ ጻፉን አግኝታችሁን ብታነቡት በጣም ይመከራል። ግን ላይብረሪም አለ በጣም ደስ የሚል መጽሐፍ ነው እና ልናመሰግናት እንወዳለን

ሉሲ ተገኝታለች። ሉሲ መሀላችን ተገኝታለች። እንኳን ባህልሽ፣ ምድርሽ ለምለም ነው በመደነቅ ዘላለም ሲያደንቅሽ ነው የሚኖረው አርማሽ ከከፍታ ከጉሙ ተጣብቆ ዘራፍ ባለኝ ወኔ ለልቤ አስተጥቆ፣ ከከፍታ ሳይሽ ኢትዮጵያ ሀገሬ፣ ማንም የማይነጥቀኝ የማንነት ክብሬ። አምላክ እውነትን ባርኮሻል፣ ከማንም በላይ አርማሽ በከፍታ ኖሯል። ዘላለም ያኑራው አምላክ በፍቃዱ ከፍታ ላይ ኖሪ፣ ዘላለም ተከብረሽ፣ ማንም እንዳይነካሽ፣ ማንም እንዳይደፍርሽ ይላል። ምንተሰኖስ ሱሌማን ነው ገጣሚው አሁን የሆነ ነገር አጫውታቸዋለሁ፣ ግን ረብሻ ሳይሆን የሆነ ሙዚቃ አብረን እንላለን ማለት ነው። እሺ ከዛ ከሉሲ ጋር አብረን እንጨፍራለን። እሺ፣ በመጀመሪያ ቅድም ልጆችን ስጠይቃቸው ሰምታችኋል አይደለ አረንጓዴ፣ ቢጫ፣ ቀይ ትርጉሙ ምንድን ነው ብዬ እሷም፣ ስሟ ጠፋብኝ ግን ስታቀርብ ሰምታችኋል በእንግሊዘኛ ሳራ። እሺ፣ አረንጓዴ፣ ቢጫ፣ ቀይ መሀሉ ላይ ኮከብ ያለው የኢትዮጵያ ባንዲራ አረንጓዴ ምድራችን ለምለም መሆኑን ኢትዮጵያ፣ በጋራ ሸንተረር፣ ጫካዎች ሁሉም ቦታ ለምለም ነው አይደለም።

ሊኖረው ይገባል ባንዲራውን ለመያዝ እና ለመስቀል እሺ ስለዚህ ለተማሪ ቅድም ላሸነፈችልኝ ተማሪ ከናን ባንዲራውን ይዞ ከመስቀል በላይ ሽልማት አለ የለም ስለዚህ ሽልማቱ ባንዲራውን መያዟ ነው አንዴ ለሶስቱ አጨብጭውልን በቅድሚያ የኢትዮጵያ ብሔራዊ መዝሙርን ለመዘመር ከፍ ብለን እንዘምራለን ዛሬ በጣም በመውራት አንድ ሁለት ሶስት